በኢትዮጵያ በሽብር ወንጀል የሚመረመር ሰው ምርመራውን የሚያከናውነው ግለሰብ ከሞት በስተቀር ከግድያ በስተቀር የሚፈጽማቸውን ማናቸውንም ማሰቃየቶችን በተመለከተ በወንጀል የማይጠየቅ መሆኑን የሚገልጽ አዋጅ በሕዝብ ተወካዮች ምክር ቤት ጸድቋል። በአዋጁ መሰረት ከጥፍር መንቀል አንስቶ ማንኛውንም ስቃይ የሚያከናውን መርማሪ በሕግ የማይጠየቅበት አዋጅ ነው የጸደቀው። አዋጁን በመቃወም የተለያዩ የፖለቲካ ፓርቲ አመራሮች በምክር ቤቱ ድምፃቸውን ቢያሰሙም በገዢው ፓርቲ ቁጥጥር ስር ያለው ምክር ቤቱ አዋጁ እንዲጸድቅ አድርጓል። ዛሬ አንድ በጣም አስደንጋጭ አዋጅ ነው የጸደቀው። አዋጁ ቃል በቃል ማቅረቡ ለተመልካችም ግንዛቤ እንዲኖረው ይረዳልና እንደው ምን እንደተባለ እስቲ በአዋጁ ላይ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው መርማሪ ማለት ነው። በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ አዋጅ ነው የጸደቀው። ስለዚህ ጥፍር መንቀል ሌሎችንም በአንድ ሰው ላይ በሰውነቱ ላይ ከእግር ጥፍር እስከ ራስ ፀጉር ድረስ የትኛውንም ጉዳት ብታደርስ ነፍሱ እስካለች ድረስ ግን በምታደርገው በማንኛውም ድርጊትህ በክስ አትጠየቅም፣ በወንጀል አትጠየቅም። ምን ማለት ነው? ገለታው፣ ወዴት እያመራ ነው ይሄ ነገር? በጣም አስደንጋጭ ነገር እኮ ነው። እንዲ ህገ መንግስቱንም የሚጻረር ብቻ አይደለም የሰው ልጅ የመኖር ባልሰራው ወንጀል ምናልባትም በፍትህ በህጋዊ ዳኝነት ወንጀለኛ ተብሎ እስኪታወቅ ድረስ እንኳን እኮ ምንም ነገር መደረግ መታሰር እንኳን የለበትም እኮ ነፃ ተብሎ የመታየት መብት አለው። አይደለም እንዲህ አይነት ከፍተኛ የሆነ አካላዊ ጉዳት። አንዳንዱ እኮ ኦርጋኑን የውስጥ አካላቱን ሁሉ የሚያጣበት ወቅት አለ፣ መደፈር አለ፣ በወንድ መደፈር ሁሉ አለ። እነዚህ ነገሮች ሁሉ ህጋዊ ናቸው። አሁን ለመርማሪዎች የአብይ አህመድ አገዛዝ ህጋዊ አድርጎታል። ከዛሬ ጀምሮ የፈለጉትን ማድረግ ይችላሉ መርማሪዎች። ምንድን ነው የምንሰማው? ገለጣው አስከፊ ነገር ነው። መሳ በጣም የማይሰማ ነገር የለም። ሆን ብለው እንዴት አድርገን ይህንን ህዝብ እናስለቅ ሰው እናበሳጨው የሚሉ ይመስለኛል። መግደል ያው መቼም ከድብደባ አይደለም የሚመጣው የሚገደል ሰው ዝም ብሎ መቼም አይሞትም፣ ያው ሲደበደብ ነው የሚሞተው። እና ደብድበው እንዳይሞት አድርገህ ብቻ አቁስለው የሚል ነገር ነው ያመጣው ማለት ነው። በአጠቃላይ ይሄ ርዕሱ ራሱ መሆን ያለበት ቶርቸር ህጋዊ ሆኗል ኢትዮጵያ ውስጥ። ከዚህ በፊት ምንድነው ይሄ ግርፊያ መግረፍ እሱ ህጋዊ ይዘት አልነበረውም ያው በድብቅ ነው ህወሃትም በድብቅ ነው የሚያደርግ የነበረው የኢትዮጵያ ህገ መንግስት በግልጽ አስቀምጠዋል ህገ መንግስቱ በነገራችን ላይ ይሄን ነገር በዝርዝር አስቀምጦታል እንዴት እንደሚያያዝ ያያያዝ እስር ቤት ቆይታ ምን እንደሚመስል በስንት ቀን ውስጥ ፍርድ ቤት መቅረብ እንዳለበት ከፍርድ ቤት በኋላ ውሳኔ የሚሰጠው በህግ አግባብ ፍርድ ቤት ውሳኔ ሊሰጠው እንደሚገባ እንጂ አስተዳደራዊ ምንድን ነው ፍርድም እንደሌለ የለ በደንብ ነው የሚገልጸው የኢትዮጵያ ህገ መንግስት። አትሊስት እና ይሄ አንቀጽ በአጠቃላይ አሁን ያልነው ግርፊያን በህግ ያስቀምጠ የመጀመሪያው ነው በታሪክ እንግዲህ ግርፊያ የሰው ልጅ ማገለታት ይሄ ወፌ ላላ ምናምን እያልን የምንለው አሰቃቂ ድርጊት ህጋዊ ሆኗል ማለት ነው። በፓርላማ ጸድቋል ማለት ነው። እና ይሄ ፓርላማ አይጠየቅም ወይ? ወደፊት እኮ እያንዳንዱ እጁን ያወጣ ይሄ ይሄ ሲጸድቅ ማለት ነው በእውነት በኢትዮጵያ ወንጀለኛ መቅጫ ህግ የተጠየቀ እኮ ዘብጥያ እኮ መውረድ ያለበት በኢትዮጵያ ህዝብ ላይ እኮ ነው። ይህን ውሳኔ የሚወስኑት በአክቲቪስት ላይ ነው። ይህን ውሳኔ የሚወስኑት አሁን እኮ እየመረጡ እኮ ነው እንግዲህ የሚደበድቡት ማለት ነው። አንድ ሰው አንጥተው ዝም ብሎ ደሞ የሚጠይቅበት ወንጀል ምንድነው የሚለው የገንዘብ ያልሆነ በወንጀል የተገኘ ንብረት ህጋዊ ማስመሰል የፈለገ ሰው እንግዲህ ይሄ ብዙ ፕሮሰስ እኮ አለው። ማስመሰል ምን ማለት ነው? በፍርድ ቤት መበየን አለበት። አቃቢ ህግ ይወስደዋል። ዳኛ ያጠነዋል ነገሩን በእርግጥ ይሄ ነገር ወንጀል ነው ወይ ያልሆነ ንብረት ማስመሰል የሚለው ፋይን ተደርጓሉ የእንጀኛ መቅጫ ሕግ አለው ወይ እነዚህ ብዙ ጥያቄ እኮ ነው የሚነሳው እና አጠቃላይ ይሄ መንግስት ሊወድቅ ሲል በጣም አስገራሚ አስደንጋጭ ዘግናኝ የሆኑ ነገሮች እየወጣ ነው የመጀመሪያ ህግ ነው እንግዲህ በታሪክ የሚቀመጥ ነው ያሳዝናል ግን በጣም ያስደነግጣል እንደው ገለታው ያው በምክር ቤቱ ተከራክረዋል እነ ዶክተር ደሳለኝ ጫኔ በጣም መከራከሪያ አቅርበው ነበረ ግን የብልጽግና ደጋፊ የሆኑ ጉዳዩንም ይዘው የመጡ አካላት ግን አገሪቱ ካለችበት እጅግ አደገኛ ሁኔታ እንግዲህ ኢትዮጵያ ያለችበትንም አሳሳቢ ሁኔታ እየነገሩን ነው። አንዳንድ ጊዜ ይገርማል። እነ ብርሃኑ ጁላ የሰላም ሚኒስቴሩ፣ ግን የለም ሰላም ነን ደና ነን ምንም ነገር ኮሽታ የለም እያሉ ነው። አሁን በምክር ቤቱ ግን ኢትዮጵያ ካለችበት አደገኛ ሁኔታ አንጻር ተነስተን እንዲህ አይነቱ ነገር አስፈላጊ ስለሆነ ነው ህገ መንግስቱም ቢሆን ህግ ነው። ሀገር ይበልጣል። ህዝብ ይበልጣል። ህዝብ አደጋ ላይ ሲሆን በህይወት የመኖር መብት ራሱ ፍጹማዊ አይደለም ነው ያለው። አሁን አንድ አቶ ሳዲቅ ነው ምናምን የሚባል የብልጽግና ሰው በህይወት የመኖር መብት ራሱ ፍጹማዊ አይደለም፣ ነገ ከነገ ወዲያ መግደልም ይቻላል የሚል ነገር ሊመጣ እንደሚችል እንግዲህ ፍንጭ እየሰጠን ነው። ከምን የመነጨ ነው? አንድ የሀገሪቱ መተዳደሪያ ህግ ህገ መንግስቱ ነው። ማንኛውም ነገር የሚነሳው ከህገ መንግሥቱ ነው። ያንን የሚጻረር ህግ እንዴት ፓርላማ ያጸድቃል? አይጻረርም የሚል መከራከሪያ ሊያቀርቡ ሆነ፣ እንግዲህ የተጻፈውን ነገር እያየን ነው። እንኳን አደለም እንዲ አይነት ቅጣት ሊፈጸምበት፣ እንዲ አይነት ማሰቃየትና ቶርቸር ሊፈጸምበት ይቅርና ህጉ የሚለው ምናልባትም በ48 ሰዓት ውስጥ ለፍርድ ቤት መቅረብ አለበት፣ ነፃ ሆኖ የመታየት መብት አለበት፣ ጫፉ መነካት የለበትም። ምርመራ ይኖራል። ምርመራ ግን በእንደዚህ አይነት መልኩ በማሰቃየት በተጻፈ መልኩ የትም ሀገር የለም። ህዋትም እኮ ያደርገው ነበር፣ ግን ጽፎ አይደለም። ህዋትም እኮ ያደርጓል፣ ብልት ላይ ማንጠልጠል፣ ወፌ ላላ፣ በርበሬ ማጠን ማሰቃየቶችን ያደርጋል። ይህን ግን ህጋዊ ማዕቀፍ ሰጥቶት አይደለም። አሁን አብይ አህመድ ህጋዊ ማዕቀፍ ሰጠው። ከመግደል ውጪ የትኛውንም ነገር ማድረግ ይችላል። ምንድን ነው ወደዚህ የገፋፋቸው? በዚህ መልኩስ ሽብርተኝነት መከላከል ይቻላል ወይ? በዚህ መልኩስ ይሄ ለሽብርተኝነት የሚውልን ገንዘብ ማድረቅ ይችላል ወይ? ምን ማለት ነው? አሁን እነሱ አልገባቸው፣ ማስፈራራታቸው ነው። እንግዲህ ይሄ በተለይ አክቲቪስቱን ይሄ ለመቃወም የደሞዝ ጥያቄ ለማንሳት የሚሞክረውን በዚች ወንጀል እየጠለፍን እናስደበድበሃለን፣ እናስገርፈሃለን የሚል መልእክት ነው ለማስተላለፍ የሞከሩት አላዩትም እንጂ በዚህ ዘመን ያልተፈጠረ የወንጀል አይነት የለም። አብይ ልዩም ያደርገው ያላየነው ያገዳደል አይነት ያላየነው የወንጀል አይነት ያላየነው የስቃይ አይነት የለም በምድር ላይ ኢትዮጵያ ውስጥ ታይቶም አይታወቅም። ሬሳ ከተገደለ በኋላ በአህያ ተጭኖ ሲሄድ የምናይበት፣ ሲቃጠል የምናይበት፣ ቁልቁል የተዘቅዝቆ ሰው ተሰብሰው የሚያይበት በአብይ አህመድ ዘመን የጭካኔን ጥግ ሁሉ ያየነው ይህ ሁሉ ታይቶ የኢትዮጵያ ህዝብ ተነስቷለሁ በቃኝ ብሎ፣ ስለዚህ በግርፊያ በምን አስፈራራሃለሁኝ ፖሊስ ይዞ ቢገርፍ ሄዳ ቤት የምትልበት የለም የምትጠይቅበት አካባቢ የለም። ስለዚህ ሐኪም ሆይ አስተማሪ ሆይ ተጠንቀቅ የሚል መልእክት ለማስተላለፍ ነው። እና የኢትዮጵያ ህዝብ ይህንን ፈርቶ ከመጠየቅ እና ለስርዓት ለውጥ ከመታገል ምናልባትም ይሄ ነገር ምን ሊያደርገው ይችላል አደረጃጀቱን በጣም ህቡ ያደርገው እና መንግስት ላይ ራሱ እሳት ነው እየጫረ ያለው፣ መሳይ ሌላ እሳት ነው እየጫረ ያለው። እንደዚህ አይነት መብቶች ሲታፈኑ ብዙ ጊዜ ምንድን ነው የሚሆኑት? ልክ እንደ ጭስ መውጫ ነው የሚፈልገው አይደለም? መቼም መውጫ መውጫ ይፈልጋል የሰው ልጅ እና መውጫ ሲፈልግ የሚመጣው ነገር ለራሱ ለመንግስት ባለስልጣናትም አደጋ ይዞ የሚመጣው እና እንደው ዝም ብለው እነሱ ወንበር ላይ ተቀምጠው እንደው ዝም ብሎ እያስፈራሩ እንገርፍሃለን እያሉ የኢትዮጵያን ህዝብ በረሃብ በመከራ እያሰቃዩ የሚኖሩበት አለም የለም፣ ማሆን የለም። ገለታው እንግዲህ ጉዳዩ ዛሬን የተሰማው ዝርዝር ሁኔታውን ከህግ ባለሙያዎችም ጋር ተዋይተን ለተመልካች በቂ ግንዛቤ እንዲኖረው እናደርጋለን። ግን የህግ እውቀትም ባይኖር ምንም ማንም ሰው ይህንን አንብቦና ይህንን ተረድቶ የሚሰማው ስሜት በጣም በጣም አስደንጋጭ እንደሚሆን መገመት ይቻላል። እንግዲህ ገለታው፣ ወደ ወቅታዊው የአብይ አህመድ የህዝባዊ ስብሰባዎች አጀንዳችን እንምጣ። ተከታታይ ነው ያላናገረው የህብረተሰብ ክፍል የለም። ደግሞ የሚቀጥላል የሚቆም አይደለም። የጤና ባለሙያዎች በዚህ ሳምንት እንዳለን የሰማነው ያው የጤና ባለሙያዎች ንቅናቄ ቦርድ ቦይኮት አድርጎታል፣ አልሳተፍም ብሎ ይህንን ውሳኔውን ማሳወቁን ሰሞኑን እንደዚሁ ዘግበናል። ይህ ህዝባዊ መድረኮቹን አጠቃላይ ይዘት እንዴት አየው? ምንድን ነው አብይ አህመድ እንግዲህ የዓለም አቀፉ የገንዘብ ድርጅት አንዱ ምንድን ነው ያስቀመጠለትንትን ህዝብ አወያይ ነው ህዝብ መወያየት አለበት፣ ከመንግሥት ጋር መነጋገር አለበት ነው። ያንን ሂደትና ያንን መስፈርት ለማሟላት ብሎ የሚያደርገው እንደሆነ በአንድ በኩል ማሳየት ይቻላል፣ እንደዛ ብሎ መግለጽም ይቻላል። በሌላ በኩል ግን የአብይ አሕመድ መድረክ ሾው ነው የሆነው። እብሪቱን የሚያሳይበት፣ ማናለብኝነቱን የሚያሳይበት፣ ከምንም በላይ ደግሞ የኢትዮጵያ ህዝብ በሱ ቁጥጥር ስር እንደሚቆይ አቅም እንዳለው ምንጊዜም በስልጣን ላይ ሊቆይ እንደሚችል እና ሌላው ተስፋ እንዲቆርጥ በተደጋጋሚ ይህንን ነገር ያነሳል። ደደርግ እንዴት እንደወደቀ፣ ኃይለስላሴ እንዴት እንደወደቁ፣ ኢህአዲግ እንዴት እንደወደቀ ይገልጻል። እኛ ግን አጥሉንም ነው ከሁሉም ተምረን እያንዳንዷን ቀዳዳ ዘግተን ነው ያለ ነው እና እኛ በመጣንበት የምትሞክሩ ካላቸው አትልፉ ነው እንዲህ አይነት ነገር የሚናገርበት ሁኔታ በስልጣን ዘላለም ይንቆ ያሉ አይነትም ነው። ለማንኛውም ወደ ኋላ ላይ የምናነሷለን። ከምክክር ኮሚሽኑ ጋር ከዛው አካባቢ የሰማነው ነው እየተዘጋጁ ነው። አብይን፣ ፕሬዚዳንታዊ በሚል መዋቅር መንግስት ተሰይሞ ለሚቀጥሉት ሁለትና ሶስት ተርሞች፣ ምናልባትም ከ10 እስከ 15 ዓመት ነው አብይ በስልጣን ለሚቆይበት ሁኔታ ሊያመቻች ነው። ይህም የምክክር ኮሚሽን የተቋቋመው ያንን ጣጣውን ጨርሶ አሁን የመጨረሻ ምዕራፍ ላይ ይገኛል የሚል ነገር ነው የሰማነው። ለማንኛውም መድረኮቹን እንዲታየው ይህ ህዝባዊ ተብሎ በየለቱ ለኢትዮጵያ ህዝብ በቴሌቪዥን እየተላለፈለት ያለው ነው። እኔ ሁልጊዜ የሚገርመኝ የአብይ አህመድ መንግስት ስነ ስርዓት ስነ ስርዓት እንግዲህ፣ የራሳቸው መንግስታት የራሳቸው ስነ ስርዓት አላቸው። አደም ደርግ የራሱ ስነ ስርዓት አለው፣ ኢህአዴግ ነበረው፣ በዘውዳይ ስርዓቱም የራሱ ስነ ስርዓት አለው። የአብይ ስነ ስርዓት የመንግስት ስነ ስርዓቱ ይገርመዋል በጣም አሁን አንድ እንግዲህ ቢሮክራሲ የሚባል አለ፣ ሲስተም የሚባል ነገር ተዘርግቷል፣ በየመስሪያ ቤቱ ማለት ነው። ለምሳሌ ትምህርት ሚኒስቴር፣ ገንዘብ ሚኒስቴር እንበለው የሚጠራቸው በሙሉ እነዚህ ወይ በኮሚሽን ወይ ኤጀንሲ ተደራጅተዋል። እና እንግዲህ ያ ሲስተም ችግሮች ሲኖሩ በዛ ሲስተም ውስጥ ይቀባበላል። የማይፈታ ችግር ሲኖር ደግሞ ከሲስተሙ ወጥተው ደግሞ የሚሄዱበት ሌላ መስመር አለ፣ ፍርድ ቤት የሚባል ማለት ነው። ተደራጅተው መሄድ ሲፈልገው ደግሞ ዩኒየን የሚባል አለ ፈጠር ብሎ የሚቆም እንደዚህ አይነት ሲስተም አለ እንግዲህ በሀገር ላይ እና አንድ ጠቅላይ ሚኒስትር ዝም ብሎ ተነስቶ በየሙያው አንዳንዴ በየብሄሩ አንዳንድ ጊዜ ደግሞ በየእንትኑ በየምንድነው ሃይማኖቱ እንደዚህ እያደረገ ይሰበስባል እና አላማው ምንድነው የመድረኩ ይህ ስነስርዓት ምን አይነት ስነስርዓት ነው አላማው ለምሳሌ ኤክስትራ ጁዲሽሪ የሚሉት አለ። ሐኪም ማን ነው? የህግ ባለሙያዎች ህግ የማይፈታው ወይም ደግሞ መዋቅር ያልፈታው ችግር ሲኖር ዲያሎግ ይፈታዋል ይባላል። ፖለቲካ መፍትሄ ምጣ ይባላል። እና እንደዚህ አይነት መድረክ ይዘጋጃል አንዳንድ ጊዜ። ወይም ደግሞ ሴሌብሪቲ የሚባል ነገር አለ። እንግዲህ ለምሳሌ የመምህሩ ቀን፣ የሀኪም ቀን፣ የምን ቀን ሲባል ከመምህራን ጋር ሊወያይ ይችላል። እንደ ዝም ብሎ ጥሩ ልኝ የተወሰኑ ሰዎችን ብሎ የሚሰበስብበት መንገድ ስነስርዓቱ ማለት ነው። ስነስርዓቱ በጣም ያስገርመኛል። የቆየ ስነስርዓት ያስገርማል። አጉራ ዘለልነት ነው፣ በቃ እንደፈለገው እንደሚሄድ የሚያሳይ ነው። መንግስት መዋቅር እንደፈለገው የሚሰባበር ነው እና ግን ከዛ ባሻገር ግን ይልቅ እነዚህ ሁለት እንትን መድረኮች አስተማሪውና አስተማሪ ስለሆንኩ እንደነገርኩ እና አርቲስት መድረኮች ላይ ተናገረው ላይ ትንሽ ልበልን። አንተ ደግሞ ጨምር መሳይ። እዚህ አስተማሪው ላይ ስለ አስተማሪዎቹ ሲናገር፣ በመጀመሪያ ደረጃ ለሱ ጠቅላይ ሚኒስትር መሆን ማለት ምን ማለት ነው ያልክ እንደሆነ አዋቂ ይመስለኛል። ከኢትዮጵያ አንደኛ አዋቂ ጠቅላይ ሚኒስትር ኃላፊነት ከተሰጠ ከሁሉም ያወቅ መሆን አለብህ መሰለኝ። እና አስተማሪውን ስለ እውቀትና ስለ እውነት ያስተምራቸዋል አስተማሪዎቹን ስለ ጥበብ ደግሞ የጥበብ ሰዎችን ይመክራቸዋል እና ጠቅላይ ሚኒስትር ማለት የአስፈፃሚው ሊቀመንበር ማለት መካሪ፣ ከፍተኛ መካሪ፣ አገሪቱ አንደኛ መካሪ እና አዋቂ አድሩ ያስብ ይሆን ላለ አንዳንድ ጊዜ እና ይህ በጣም የተሳሳተ ፋንዳመንታል የሆን የስርስራት ችግር። አስተማሪውን ምን ይለዋል መሰለ ማነው እንትኖቹ ከአርቲስቶቹ ስንጀምር አርቲስቶቹ ምን ሲላቸው ሰማሁ መሰለ መሳይ፣ የእንትን ካባውልቁ ነው። እንግዲህ አንዱም ፍርሃቱ ለነገሩ ይሄ ህዝባዊ ቢተኝነቱ እየተዛመተ ከሐኪም ወደ አርቲስት፣ ከአርቲስት ወደ መምህር፣ ወደ ምን እየተዛመተ እንዳይሄድ እሱን ለመገደብ ይመስላልና ከአባ ውልቁ ነው አንዱ መልዕክት የነበረው። ለአርቲስቶች የአክቲቪዝም ከአባ ውልቁ አክቲቪስት እንዳትሆኑ። ለምሳሌ የሰጠው አዲስ አለማየሁን ነው። አዲስ አለማየሁ ወደ አክቲቪስትነት ወደዛ ወደ ፖለቲካ ቢያዘንብሉ ኖሮ ፍቅር እስከ መቃብርን አይጽፉልንም ነበር ሲል ሰማሁኝ። ፍቅር እስከ መቃብርን ያነበቡ አይመስለኝም መሳይ። ፍቅር እስከ መቃብር የፖለቲካ መጽሐፍ እኮ ነው። በኢትዮጵያ ታሪክ ውስጥ ስርዓትን ወለል አድርጎ እነ ሰብለ ወንጌልን፣ እነ ጉዱካሳን ያየ እንደሆነ ያንን ስርዓት እኮ ነው ያሳዩት። ማናቸው? የተከበሩ አዲስ አለማየሁ ደንበኛ ፖለቲካ እኮ መጽሐፍ ነው የጻፉት። ጭብጡ የዛ መጽሐፍ ጭብጥ ያ ነው እና አላነበበውም ማለት ነው። ሳስበው ወይ አላነበበውም ወይ አልገባውም ማለት ነው እና እሳቸው ሲጠቅስ በጣም የገረመኝ በኢትዮጵያ ፖለቲካ ውስጥ ለለውጥ ትልቅ እንትን የነበረው የፍቅር እስከ መቃብር መጽሐፍ ነው። እንደምናውቀው፣ እንደ ከበደ ሚካኤል የጻፏቸው ግጥሞች ፖለቲካ እኮ ናቸው። ፋኖስ እና ብርጭቆ የሚለው ግጥም ኮ በኤርትራና በኢትዮጵያ ላይ እኮ ነው እንጂ እሳቸው ዝም ብሎ ፋኖስ እና ብርጭቆ ማለታቸው አይደለም። አብረን መኖር ያስፈልጋል። የፖለቲካ መልእክት እኮ የአክቲቪዝም ስራ እኮ ነው እየሰሩ ያሉ ዘፋኞች ቴዎድሮስ ምንድን ነው በስንት መርፌ ተቀይጥ፣ ምናምን በአስራ ሰባት መርፌ ምናምን ቁምጣ ምናምን ሲል የነበረው እኮ እነ ጥላሁን ገሰሰ በአፄ ኃይለ ሥላሴ ጊዜ የዘፈኑ ዘፈን ነው። ወጣቱን ያነቃቃው የነበረው ኪነት እንደዛ ነው። ግጥሞች የፖለቲካ መልእክት ያስተላልፋሉ። አክቲቪስቶች ናቸው። መሳይ ሶሻሊዝም በመሰረቱ ላጭር ጊዜም ቢሆን በአለም ላይ በአንድ ጊዜ የሰረጸው ሊትሬቸርን አርትን በጣም ማኒፕሌት ስላደረገ ነው። እና እንደዚህ መሆኑ የታወቀ ነው። እና ጥበበኞችን፣ ካባችሁን አውልቁ ምናምን ሲል ጥበብ ወደ ፖለቲካ እንዳትቀርቢ ማለቱ በጣም ነው። ይህን ምክር ብለ ይመክራቸዋል። መሳይ፣ የበለጠ ጥበብ ምንድነው የሚሉት እነሱ፣ ዛ ባለሙያዎች እኮ ገሃዱን አለም አይደለም እንደዛ ነው የሚሉት መሳይ። ብዙ ሙያው የለኝም ግን ገሃዱን አለም የሚያሳይ ነው የገሃዱ ዓለም ነጸብራቅ ነው ጥበብ። አዎ የገሃዱ ዓለም ነጸብራቅ ከሆነ እኮ ኢኮኖሚን ያሳያል። ኢትዮጵያ ውስጥ ያለውን ድህነት በድራማ ያሳዩታል። ኢትዮጵያ ውስጥ ያለው የመንግስት ብልሽነት በድራማ ያሳዩታል። ምስላውን በድራማ ያሳዩታል። ጥበብ ይሄ ናት። ጥበብ ህይወታችንን ነው የምታሳየው። እና ከካባ ራቁ ይላል እና ይሄ ሰው አይታዘጉኝስ ይላሉ። ከዚህ በፊት እሱ በመጣው ጦርነት ላይ ቄስ የወታደር ልብስ አታልብስ አርቲስቶችን የወታደር ልብስ አታለብስ። የወታደር ካባ የተወሰነ ኃይል ወደኋላ ይቅር በሲቪል ዋር በጦርነት ውስጥ ብለ እኛ መግለጫ ወተ በተለይ እኔ ኃይሌን ሳይ ነበር የደነገጥኩት። በጣም ማከብረው ሰው ነው መንቀፊ አደለም። ኃይሌን ሳይ በጣም ደነገጥኩ። ለምንድነው የደነገጥኩት? ይሄ ሰው አሁን እድሜውን ከፍ እያለ ሲሄድ አለም አቀፍ እንትኖች ይፈልጉታል። አፍሪካን ዩኒየን ይፈልገዋል ለአስታራቂነት፣ ዩናይትድ ኔሽንስ ይፈልገዋል አስታራቂነት ያንን የወታደር ልብስ አልብሶ ሲያዘምት እንደዚህ የማይለብሱ እያልን ነበር። አሁን ይኸው አርቲስቱን ካባህና ውልቅ ይለዋል። እሱ ደግሞ ካባ ለብሷል። ቄሱን አንጥቶ ቤተ መንግሥት ውስጥ ሲያስቀድስ ነበር። ቄሱን አክቲቪስት ሲያደረግ ቁጭ ብሎ ያዳምጣል። ይሄኛው በግዕዝ አንድ ድሃ ቄስ አንጥተው ከሆነ ቀበሌ ገበሬ ማህበር ታስታውስ እንደሆነ መሳይል አክቲቪስት ለራሱ የአብይ አክቲቪስት ሆኖ ሲቀድስ ሃይማኖትን ሲያበላሽ እኮ የነበረ ሰው እና ይሄ አንደኛ ስለ ጥበብ የነበረው ኮንሴፕቱ እራሱ በጣም ነው የገረመኝ። ከሁለተኛ እንደገና እሱ ወታደር ልብስ የሚያለብስ የቄሱን ቆብ የሚያስወልቅ ሰውዬ አርቲስቱን አክቲቪስት አትሆኑ ይላል። አክቲቪዝም የተቀደሰ ስራ ነው፣ የኢትዮጵያውያን ብቻ አይደለም። በዓለም ላይ ዓለም ሁሉ አክቲቪስት ነው የሚሆነው። መሳይ፣ አክቲቪስት ማለት ጠበቃ መሆን ማለት ነው። ለፍትህ ለሰላም ጠበቃ መሆን ማለት ነው። ኢንጀስቲስ ወይም ደግሞ የፍትሐዊነት ሲመጣ ለዛ ጠበቃ መሆን አክቲቪዝም እና ይህንን የተቀደሰ ስራ አብይ ሲያራክሰው እዛ መድረክ ላይ አስተማሪ ጋር ከመምጣቴ በፊት አንተ ገለታው፣ በጣም ጥሩ ነገር ነው ያነሳው። በጣም አስገራሚ ነገር ነው። አክቲቪዝምንና አርቲስት መስመር ይለይ፣ ድንበር ይለይ ብሎ ሲናገር እንዳልከው ነው። ብዙ የማያውቃቸውን ነገሮች በድፍረት ስለሚናገር አብይን በደንብ ለሚያውቅ ሰው ላይ ደንቀው ይችላል። በቅርብ ያኔ በሁለት ዓመቱ ጦርነት ጊዜ አስታውሳለሁ። በኮነሬል ጌትነት የሚመራ አርቲስቶችን የሚጠረንፍ ቡድን ተቋቁሟል። ዋና ዓላማው አርቲስቶችን መለዮ እያስለበሱ በየማሰልጠኛ ካምፑ በየመከላከያ ባለበት ቦታ ሁሉ የሙዚቃ ትርኢት እንዲያቀርቡ ነው። ያኔ እሱ ሲጠቀመው ይሄ ድንበር አልታየውም ነበረ። ያኔ አልተገለጸለትም ነው ወይስ የእሱ የእሱ ጊዜ አርቲስትና ድንበር ይደበላለቁ፣ እሱ ላይ አደጋ ሲመጣ ደግሞ ይፋቱ ነው። እንዴት የተሳከረ አመለካከት መሆኑን ያው እሱ ምንተፍረት ተፍረት ስለሌለው ማይክ ጨብጦ በቴሌቪዥን በብሔራዊ ቴሌቪዥን ያወራል። እንዲህ አይነቱን የድንቁርና መገለጫ የሆነውን አስተሳሰቡን እንዴት ነው የሚለየው? አርቲስትና አክቲቪዝም ምንድን ነው? መዳረሻቸው አንድ ነው። ለህዝብ እኮ ነው ሁለቱም የሚሰሩት፣ የህዝብ ልሳን ናቸው። አርቲስት የህብረተሰቡን ህይወት ካልገለጸ እና አንሶላ ውስጥ ስላለ ፍቅር ብቻ ነው የሚያወራው፣ ስለዛ ብቻ ነው የሚያነሳቸው ጭብጦች የህዝቡን የኑሮ ሁኔታ፣ የህዝቡን ስሜት። አርቲስት የህዝብ ነው እኮ ሲባል ስሜቱን ስለሚገልጽለት ነው። እና ከህብረተሰቡ ሊያፋታው፣ ከህዝቡ ሊያፋታው እና ለብቻ በጣም በጣም በጣም ድንቁርናውን እንደዚህ አይኑን ገልጦ በከረባቱን አድርጎ ፊት ለፊት ሲናገር እንዴት የሚያሳፍር ሰው ነው። የበለጠ ከእለት ወደ እለት እየበረታ ይመጣ ይመስለኛል። ገለጣው የሆኑ ነገር እያልክ ነው መሰለኝ። አይ እንደ አንድ ነገር ትዝ አለኝ። አሁን ይህንን የአርቲስቱን ጉዳይ ስታነሳ እዚህ ሀገር ታብሎይድስ የሚባሉ ጋዜጦች አሉ በያገሩ በተለይ አንዳንድ ጋዜጦችም ላይ እንደውም ራሱን የቻለ ፔጅ የሚሰጣቸው በስዕል ነባራዊውን ሁኔታ የሚገልጹ አሉ። አይደለም እንደ ቀልድ ማለት ነው እንደ ጆክ እያደረጉ የተለያዩ ስዕል የካርቱን ስዕል የካርቱን ስዕል እየሳሉ እኮ ብዙ በብዙ ገጽ ከምንናገረው ነባራዊውን ሀቅ በብዙ ገጽ ከምንናገረው በላይ እነዛ ቃሎች እኮ በሰው ልብ ውስጥ ይቀራሉ እና አርት በጣም አስፈላጊ ነው ለፖለቲካ ለውጥ፣ ለማህበራዊ ለውጥ፣ ለኢኮኖሚ ለውጥ በኢኮኖሚ እድገት ውስጥ በዲቨሎፕመንት ውስጥ በዚህ በእድገት ትምህርት ውስጥ ይሄ እንደዚህ አይነት ሶሻል ካፒታል ነው የሚባሉት ማህበራዊ ሀብት ናቸው። እነዚህን አስተናብሮ ዘፋኙን አስተናብሮ አርቱን ኬነቱን አስተናብሮ ልማት ማምጣት ይቻላል። ኮሚዩኒቲ ሞቢላይዜሽን ለምንለው ህብረተሰብ ለማነቃነቅ በጣም ትልቅ መሳሪያ ናቸው ነው የሚባለው፣ ሶሻል ካፒታል ናቸው የሚባለው እና ሰውየው እንደዛ ነው ስለ አርት ያለው። ለምሳሌ ምን ልልል መሰለ ዛ ላይ አርት ቀድማሉ። ለምሳሌ አውሮፕላን መጀመሪያ ስዕል ነበር ይላቸዋል። ልክ ያንደኛ ክፍል ተማሪ ምናምን ያስመስላል አንዳንድ ስታዳምተው እና መጀመሪያ አውሮፕላን ስዕል ነበር ከዛ ምንድነው አውሮፕላን መጣ እና በቃ ሁሉ ነገር ስዕል እየሆነ አሮፕላን ወደ ቁስ የመጣ ነው እያለ የሚገልጽበት መንገድ ራሱ እነዚያን የመሰሉ የተከበሩ ብዙ የሚያውቁ አርቲስቶች እንደዚህ እያለ ሊያስተምር ሲሞክር ቅድም ያልኩ ነው። ጠቅላይ ሚኒስትር መሆን ማለት መካሪ ነው፣ አስተማሪ ነው የሚለው አስተሳሰብ ህወሓት ነው ያስተማረው። ከየት እንዳመጣው አላውቅም። በቻ ይ በራሱ አለም የፈጠረው ነው ያው በጣም የሚገርም ነገር ነው። አንድ ትርክት ጀምሯል። ያው ትርክት የወል ትርክት ነው ምናምን የሚል አሁን ኢትዮጵያ የጋራ ትርክት ሊኖራት ይገባል ብሎ የወል ትርክት የሚለው እንግዲህ አዲስ እሱ የፈጠረው እሱ ቅዠት ውስጥ እሱ ምናብ ውስጥ ያለን ነገር ነው። የኢትዮጵያ ከዚህ በኋላ የኢትዮጵያን የጋራ ትርክት እንዲሆን ያስፈልጋል ብሎ በሰፊው እየሰሩበት ነው። በቅርቡም ዳንኤል ክብረት አራቱ ምንድናቸው ብሎ ወደፊት የምንሰራቸው ስራዎች ብሎ ካስቀመጣቸው አንዱ ይህንን ትርክት ማስረጽ ነው እ ቴሌቪዥን ጣቢያዎችንም የኢትዮጵያ ቴሌቪዥንም ሲያስፋፋ የተናገረው ይህን ነው። ትርክታችንን የምናሰርጽበት ተቋማት እንዲሆኑ እናደርጋለን ነው። የእሱ ትርክት የኢትዮጵያን ትርክት እንዲሆን በሰፊው እየሰራ ነው። አንዱ የተጠቀማቸው ኪነጥበብ ሰዎችን ነው። ይህንን በደንብ አድርጎ አደራጅቶ ይሄ ትርክት እንዴት በኪነ ጥበብ ህዝብ ውስጥ ይሰርጻል በሚል እነ ብሔራዊ ቲያትርን ጨምሮ ሌሎችንም በሙሉ አመራሮቹን ለውጦ አሁን እንደምንሰማው ከሆነ የራሱን ሰዎች የፖለቲካ ሰዎች ነው። ከጥበብ ጋር ባይተዋር የሆኑ እዛው ቲያትር ቤት ኃላፊ፣ የምን ኃላፊ እያደረገ እያስገባ ትርክቱን ማንሸራሸሪያ መድረኮች እያደረጋቸው ነው የእሱም ፖለቲካ ተሸክመው በየቦታው ሲሄዱ የአርቲስቶች ምንም ችግር የለም እነሱ ሀገር ወዳድ ናቸው ስራቸውን እየሰሩ ነው ሌላው ግን ስሜቱን ሲገልጽ ግን አይተፋቱ ካባችሁን አውልቁ የሚልበት መንገድ ከፍርሃትም ነው እየመጣበት ያለው ግምግም እያለ ያለው የህዝብ አብዮት አስፈርቶታል ለዚህም ነው አንዱም የየመድረኮቹ አላማም ፍርሃት ስላለው ቤተ መንግስት እየጠራ በዛ ፍርሃት ውስጥ መደበቅ የሚፈልግ እንደሆነ ያሳየበት እንጂ ከዛ አለፈ ምንም ትርጉም የለውም። ነገር ግን አርቲስቶቹ ያው እንግዲህ አርቲስቶች ናቸው። አንዳንዶቹ በነገራችን ላይ ትልልቅ አርቲስቶችን አላየዋቸውም። የተወሰነ ጣል ጣል ያሉ ካልሆነ በስተቀረ ከቅርብ ዓመታት ወዲህ ፖለቲካና ኮረንቲ በሩቁ ነው ብሎ ልክ እንደ እንትን የሚያምን አርቲስት ተፈጥሯል ልክ ነው ብሎ በኢህአዲግ ጊዜ የመጣ ነው። አንዳንድ አርቲስቶች አይ ፖለቲካና ኮረንቲ በሩቁ ነው እያሉ ይህንን ነገር እንደ እንትን ለሌሎችም፣ ለተከታዮቻቸው እየነገሩ ያደጉ አርቲስቶች ናቸው አሁን የተሰበሰቡት ፖለቲካ አይመለከተንም አይነት። ለማንኛውም እነዚህ አርቲስቶች የሰጡት ምስክርነት በራሱ ያሳፍራል። አንድ ሁለቱን መጥቀስ ያስፈልጋል። ምክንያቱም የተናገሩት ነገር በጣም ያው አርቲስቶች ናቸው። አርቲስቶች ሲሆኑ ደግሞ ህዝብ ይሰማቸዋል ተብሎም ስለሚታመን ነው። በተለይ አንድ አቀናባሪ ካሙዙ የሚባለው ይሄ የአብይ አህመድ የሰራቸውን ልማቶች አለማድነቅ ጤናማነት አይደለም ማለት። ስለዚህ ይህንን የምንነቅፍ አብይ የሚሰራቸውን ስራዎች የምንነቅፍ በሙሉ ታመናል በሱ መለኪያ በሽተኞች ነን። አንዳንዴ እንደው በምናውቀው ነገር ብቻ ብንናገር ጥሩ ነው። ይሄ አርቲስት ምናልባት ለእሱ መብራት በርቶለት ሊሆን ይችላል፣ ወይ ፏፏቴውን አይቶ ሊሆን ይችላል፣ ወይም የሚያደንቀው ነገር ከዚህ ያለፈ ላይሆን ይችላል። ምን ያህል የግንዛቤ አቅሙ ያነሰ እንደሆነ በግል አውቋለሁ። ነገር ግን እንዲህ አይነት መንሸራተቱ ሲገባ በግልጽ ሊነገረው ይገባል። መስመርን ጠብቅ ልንን ይዘ መናገር ያለብህ በዛ በምታውቀው ነገር ውስጥ እንጂ አርቲስት የህዝብ ነው በሚባልበት ሁኔታ ላይ ወጥተህ ህዝብን በዚህ ደረጃ የሚያም ነገር መናገር የለበትም። አስጊ የሚባለውንም እንደዚሁ አውቋለሁ በቅርበት የጋሞ ብሔረሰብ ተጫዋች ነው። ጎበዝ አርቲስት ነው። እሱ እድሜን የለመነለት ለአብይ አህመድ እድሜና ጤና ለመነለት የስንቱን እድሜ የስንቱን ጤና ያወከ ህፃናትን በድሮን ሲጨፈጭፍ ምንም የማይመስለውን ሰው እድሜ ይስጥ ብሎ መለመን ራሱ ተባባሪነት ነው። አስጊ ምናልባት አብይን ገና ለመጀመሪያ ጊዜ አይቶት ሊሆን ይችላል። መሪ ሳይ እን እንደ የቼንችን አስተያየት ብሰጥ ምናምን ብሎ ሊሆን ይችላል። አቅም የሰጠበትን አውዳ እናቆም ግን አደገኛ ነገር ነው። ይሄ በተለይ ልጆቻቸው ላለቀባቸው ጤናቸው ለታወቀ ለመላው ለኢትዮጵያ ህዝብ ይሄ ስድብ ነው። ስለዚህ አንዳንዴ አርቲስቶች በእርግጥ ይገባናል የእውቀትም የምንም የልምድም አድማሳቸው ግን የምንናገረውን ነገር በጣም በጥንቃቄ መሆን አለበት። ጊዜ ያልፋል፣ ይህ መንግስትም ያልፋል። አርቲስት የህዝብ ነው፣ ነገ ከህዝብ ጋር ነው የሚኖሩትና እንዲህ አይነቱ ነገር ላይ ከፍተኛ ጥንቃቄ ማድረግ አለባቸው። የሚለውን ነገር ለማንሳት ነው። ለማንኛውም ሌሎቹ መድረኮች ስላሉ ወደ አንተ ልምጣ። እንደዚህ ሰዎች እኮ አክቲቪስቶቿን ሆኑ ማለት ነው። እንግዲህ የአብይ አህመድ አክቲቪስት መንግስት ብዙ ጊዜ አክቲቪዝም አይፈልግም አያስፈልገውም። በሌላው ዓለም አክቲቪዝም የሚያስፈልገው በመንግስት ላይ ውጋት ለመሆን ነው ጀምሮ መንግስትን ለማጥፋትም ሳይሆን ኢንጀስቲስ ሲመጣ ወይም ደግሞ ኢፍትሃዊነት ኢፍትሃዊነት ሲመጣ በደል ሲበዛ አርቲስቶች በተለይ ስስ ነው ልባቸው ይባላል። ስሜታቸው ስስ ነው፣ ያለቅሳሉ ቶሎ ቶሎ ይሰማቸዋል። ስለዚህ ቀድሞ የምታገኘው እነሱን ነው እና እነዚህ ሰዎች አክቲቪስቶች ናቸው። አብይ አህመድ እንግዲህ ማሙቅሱ ለወጡ ይቀጥል ምን ይላሉ የሚሉት እነሱ ናቸው፣ መብታቸው ይሁን የነሱ። ግን የሚቃወሙ አክቲቪስቶችን ለምን አክቲቪስት ከአባህን አወልቅ ተብሎ አሁን ባለው በዚህ በቶርቸር አዋጅ ያስፈራሯቸዋል። የሚገርመኝ ነገር ታማኝ ጠባኝ አብይ አህመድ ያኔ ለውጥ እንዲመጣ ሲታገል ጥሩ አርቲስት ነህ ሊለው ነው። አሁን ደግሞ አይ መብት መከበር አለበት ብሎ ከተቃወመ ደግሞ ይህን ካባህን አውልቅ ሊለው ነው ማለት ነው። ቄሱ ቁጭ ብለው ሲቀድሱ ይሄ ቤተክርስቲያን አይደለም ይሄ ወንድም ተነስ፣ ሂድ መንግስትና ሃይማኖት የተለያየ ነው እኔ የሃይማኖተኛ አክቲቪስት አልፈልግም ማለት እኮ ነበረበት። ቁጭ ብሎ ያስቀድሰ እንደዚህ ከስረን አናውቅም። ቤተክርስቲያንን ሁሉ ነው የሚጫወትባት። መሳይ እና ምንድን ነው የጎደለው ነው በጣም ይሄ ሚዛን ሚዛን የጎደለው ነው። መሳይ ዞር ብሎ አዙሮ ማየት የሚባል ነገር አለ አይደለም ይሄ ነገር በኔስ የሚል ነገር ማሰብ ጥሩ ነው። እና በአጠቃላይ አርቲስቶች ባካችሁ እንትን ለህዝብ ቁሙ፣ ያለውን ነባራዊ ሁኔታ፣ የኑሮ ውድነቱን፣ የሀገሪቱን አጠቃላይ በድራማችሁ በግጥሞቻችሁ፣ በስነ ጽሁፎቻችሁ፣ በምናባችሁ ሁሉ የኢትዮጵያን ሁኔታ ማሳየት ቀጥሉ ሳትፈሩ፣ የሚል ነገር ዘፋኙም እንደዛው እነ በአሉ ግርማ ምን ሲል ሰማሁት። እሱ ወደ አክቲቪስት ጠጋ ያለ ሰው ትንሽ ወደ ለውጥ ጠጋ ያለ ማለቱ ነው። ሰው እየተዋረደ ነው። በኢትዮጵያ ታሪክ ውስጥ በጣም የተከበሩት በአሉ ግርማን ተመልክተው በአሉ ግርማ ኦሮማይ የጻፈ ኦሮማይ እንደውም ያስገደለው እሱ ነው የሚባለው እና አልወለድም ና ቤጎበኛ እነዚህን ያየቸው እንደሆነ በኢትዮጵያ ታሪክ ውስጥ የነበሩ እነ ከበደ ሚካኤልም ያነሳ ነው የጻፏቸው ጽሁፎች ትልቅ ክብር ያገኙት ሶሻል ኢሹስ ፖለቲካል ኢሹስ ጉዳያቸው አድርገው ስለነሱ ነው። ዘፋኞች ክብር የሚያገኙት ከዚህ ከወንድ ከሴት ጾታ እንትን ባሻገር ሀገር ሲያነሱ አይደለም። አሁን ቴዎድሮስ ምሳ ኢትዮጵያ ኢትዮጵያ ሲል የሆነ ነገር ሲል ስለህብረት ሲያነሳ የፍትሃዊነትን ትንሽ ጠቆም ሲያደርግ ዘፋኝ ክብር ያገኛል። እና በተቃራኒው ነው ማለቴ ነው። አርቲስቶች ባካችሁ ቀጥሉ፣ ተቃውሟችሁን ቀጥሉ ነው እኔም ማለት የሚችለው መሰለኝ።